ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ በአማራ ክልል በጉዞ ላይ የነበሩ ወታደራዊ ተሽከርካሪዎች ላይ በተፈጸሙ ጥቃቶች ውድመት አጋጠመም። ጄኔራሉ የባንዳ ማጥፋት ዘመቻ ላይ ነን ብሏል። የአገዛዙ የአየር ኃይል ስምሪት በአንድ በኩል ፣ እንደዚሁም የመንግስት ኃይሎች ከስምሪት ቀጠና መጥፋት ደግሞ በሌላ በኩል የቀጠሉ ጉዳዮችም ናቸው። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። ሀገሪቱ በክልል አካባቢዎች እየተከናወኑ ያሉ ውጊያዎች ወደ አዲስ አበባም ሊስፋፉ ይችላሉ ስትል አስጠነቀቀች። ይህ ማስጠንቀቂያ የወጣው ደግሞ ብሪታንያን በኢትዮ ኤርትራ ድንበር አካባቢም ተመሳሳይ ማስጠንቀቂያን ባወጣች ሰሞን ነው። እንመለከተዋለን። በሀገሪቱ የመምህራን እጥረት ያጋጥማል የሚል ስጋት መፈጠሩ ተሰማም። በተለያዩ ስፍራዎች የሚደረገው የመምህራንና የአሽከርካሪዎች አድማም እንደቀጠለ ነው። ከዚህ ጋር በተያያዘ ሰፋ ያለ መረጃ አዘጋጅተናል። በትግራይ ክልል ከሁለት ሺህ በላይ ሰዎች ይሳተፉበታል የተባለ ጉባኤ ተጠራ። ፓርቲው በበኩሉ ሕገ መንግስታዊ ግዛቱ ተነጥቋል ሲል ክልሉን በተመለከተ ገልጾም የተፈጸመውን የድሮን ጥቃት በተመለከተ ማብራሪያ አቅርቧል። ሌላኛው መረጃችን ነው። እስራኤል በጋዛ የነበሩ ከ700 በላይ የውሃ ጉድጓዶችን አውድማለች ተባለም። ይህ በእንዲህ እንዳለ የሩሲያው ፕሬዝደንት ቪላዲሚር ፑቲን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መነጋገራቸው ተሰምቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በጉዞ ላይ የነበሩ ወታደራዊ ተሽከርካሪዎች ላይ በተፈጸሙ ጥቃቶች ውድመት አጋጠምም። ጀኔራሉ የባንዳ ማጥፋት ዘመቻ ላይ ነን ብለዋል። የአገዛዙ የአየር ኃይል ስምሪት በአንድ በኩል እንደዚሁም የመንግስት ኃይሎች ከስምሪት ቀጠና መጥፋት ደግሞ በሌላ በኩል የቀጠሉ ጉዳዮች ሆነዋል። በክልሉ የሚደረጉ ሰሞንኛ ዘመቻዎች በሁለት መሰረታዊ ምክንያቶች ጥቃቶችን እያስተናገዱ ያሉ ናቸው። የአየር ኃይል ጥቃትና ሰሳዎች በፋኖ ኃይሎች ቀጠና ማካሄድና እንቅስቃሴያቸውን መግታት እዛም በሚገኙበት አካባቢ እግረኛና ሜካናይዝድ ሰራዊቱን በሌሊት ጭምር በማሰማራት ጥቃትን መክፈት የሚለው የአገዛዙ በቀናት ውስጥ የታየ ስልት ሆኗል። በሌላ በኩል የፋኖ ኃይሎች ደግሞ እነዚህ ለዘመቻ የሚወጡ የመንግስት ወታደሮችን የጫኑ ተሽከርካሪዎች ላይ ተደጋጋሚ ጥቃቶችን እየፈጸሙ ናቸው። ባለፉት ሁለት ቀናት የነበሩት ክስተቶች የሚያሳዩትም ይህንኑ ነው። በሰሜን ሸዋ ዞን ምንጃር ቀጠና በርካታ የመንግስት ወታደሮችና ሎጂስቲክስ ጭነው መተብላ ወደ ተባለ አካባቢ ሲንቀሳቀሱ በነበሩ ኃይሎች ላይ የተከፈተው ተኩስ ሁለት ተሽከርካሪዎች ላይ ውድመትን አስከትሏል። በተመሳሳይ በዚሁ ዞን አንኮበር አቅራቢያ ባለ ተራራማ ስፍራ ላይ ለዘመቻ በተላኩ የመንግስት ኃይሎች ላይ ጥቃት ተከፍቶ እንደነበርም ታውቋል። ሌላኛው መሰል ጥቃት ደግሞ በጎጃም ቀጠና ከባህር ዳር እንብዛን በማይርቅ ስፍራም ሜጫ ውስጥ ያጋጠመ ሲሆን ይህ ደግሞ በጉዞ ላይ በነበሩ ተሽከርካሪዎች ላይ በፈንጅ ያጋጠመ ስለመሆኑ ታውቋል። በሰሜን ጎሎ ዞን የተኩስ ልውውጥ በማይለየው የመቄት ቀጠናም በገረገራና ፈላጊት መካከል እንዲሁ ለዘመቻ በወጡ የመንግስት ኃይሎችና በአካባቢው በነበሩ የፋኖ ታጣቂዎች መካከል የተኩስ ልውውጥ መደረጉም ነው የተሰማው። ላለፉት ሁለት ቀናት የውጊያ ቀጠና ሆኖ የቀጠለው የክልሉ አካባቢ ደግሞ የሰሜን ጎንደር ቆላ ወገራና ጃኖራ አካባቢ ነው። በክልሉ እየተከናወኑ በሚገኙ ውጊያዎች ላይ በዋናነት እየተሳተፉ ከሚገኙ እዞች መካከል የምስራቅ እዝ ቀዳሚነት የሚጠቀስ ነው። የዚህ ሰራዊት አዛዥ የሆኑት ሌትናንት ጀነራል መሐመድ ተሰማም አሁንም ፋኖን ደምስሰናል በሚል ንግግር ተከስተዋል። በተለይም በጎጃም ቀጠናና በደቡብ ጎንደር የተለያዩ አካባቢዎች ላይ በየጊዜው በመቶዎች ገደል የሚል እዝን የሚመሩት እኒ ጄኔራል ከዚህ በፊትም አዛብተናቸዋል ተጠናቋል የሚሉ ንግግሮችን ሲያሰሙ ነው የሚታወሱት። ጠላትን ስትራቴጂካል ያዛብተዋል። አሁን የተወሰነ የቀሩትን አመራሮችና የቡድን መሳሪያዎች የማጥፋቱን የጸረ ሽምቅ እንቅስቃሴ ከክልሉ የጸጥታ ኃይል ጋር አቀናጅተን እየሰራንበት ያለና ግዳጅን እየፈጸምን የምንገኝ መሆናችንን ነው መግለጽ የሚቻለው። ትናንት ደግሞ የፋኖ ኃይሎችን የታሪካዊ ጠላቶቻችን ተላላኪ የሚል ሰሞንኛውን የብልጽግናውን ተደጋጋሚ የፕሮፓጋንዳ ማብራሪያ አቅርበው እርምጃ እየወሰድን ነው ሲሉም አግርቧል። የክልሉ ህዝብ ደግሞ በየጊዜው የሚነገር እርምጃ ወሰድን ፕሮፓጋንዳን ሳይሆን ሰላምን እየተማጸነ ቀጥሏል። የፋኖ አመራሩ ዘመነ ካሴ ትናንት ግንኙነቶችን ለመፍጠር ጥረት እየተደረገ ያለው ከሀገር ውስጥ የጸረ ብልጽግና ኃይሎች ጋር ስለመሆኑ መናገራቸው የሚታወስ ነው። አደረጃጀቶቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራን ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቀረር መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እየሰራን የአማራ ህዝብ ሁሉንና የሚጠበቀውና በኢትዮጵያ ህዝብ ላይ ተጫነውን አገዛዝ ከነግሳንግሱ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋህዶ በመምራት እንደሆነ ላፍታም መዘንጋት የለበት። ይህ በእንዲህ እንዳለ የብልጽግናው መንግስት በክልሉ ውጊያ ስምሬት የሰጣቸው የፌደራልና የክልል የጸጥታ ኃይሎች ከስምሬት ቀጠና መጥፋትና ከዘመቻ መበተን እንዲሁም ወደ ፋኖ ኃይሎች መቀላቀል እየተበራከተ መምጣቱ ነው የተነገረው። ባለፉት ተከታታይ ቀናት እንኳን በሰሜን ሸዋ ዞን ሚዳ ቀጠናና በሰሜን ወሎ ዞን መርሳን ጨምሮ በተለያዩ አካባቢዎች እንደዚሁም በጎጃም አንዳንድ ስፍራዎች ይህ ተመዝግቧል። አገዛዙ በበኩሉ የአየር ጥቃቶችን እያደረሰ ሲሆን የድሮን ዘመቻዎችን በቀጣይ ቀናትም የሚያጠናክር ይጠበቃል። ቱርክ ሰራሽ ቱቢት የድሮን ጥቃቶችን በክሉል በመቶዎች ያስቀጠለው ብልጽግናም ከሰሞኑ ደግሞ የአኪንቺ የድሮን አሰሳዎችን አቶ ተመስገን ጥሩነህ ወደ ደብረ ብርሃን እና ደሴም አብይ አህመድ ደግሞ ወደ ከሚሴ ባቀኑበት ወቅት ማከናወኑ የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድም ምክትላቸው አቶ ተመስገንም እንዲህ ያለ የድሮን ጥበቃ ጭምር ያደረጉበትን ጉዞ ሰላም እየመጣ በመሆኑ ያደረጉት ጉዞ ስለመሆኑ ሲያቀርበው መደመጣቸው ግን የሚዘነጋ አይሆንም። አብይ አህመድም በከሚስ በስም ያልጠቀሷቸውን ነገር ግን ጠላት ያሏቸውን አካላትን አታሸንፉንም ሲሉ መደመጣቸውም የሚታወስ ነው። በሀገሪቱ የመምህራን እጥረት ያጋጥማል የሚል ስጋት መፈጠሩ ተነገረም። በተለያዩ ስፍራዎች የሚከናወነው የመምህራንና የአሽከርካሪዎች ተቃውሞም እንደቀጠለ ነው። በሰሞንኛ አድማ ላይ የሚገኙት አሽከርካሪዎች በአማራና ኦሮሚያ ክልሎች በየስፍራው የሚጠየቁትን ብልጽግናዊ ክፍያ ተከትሎ ድምጻቸውን እያሰሙም ይገኛሉ። ብልጽግናና ፕሬዚደንቱ ግን ገና ከስልጣን ከመጣበት ጊዜ አንስቶም ደሞዝ አነሰኝ የሚለው አካል በእርግጥ ኤርትራዊ ነውን? ብሎ አጣጥሎ እኔም እኮ የደሞዝ ጥያቄ አለኝ ብሎ መጀመሩ የሚታወስ ነው። የደሞዝ ጥያቄ በየሴክተሩ የሚያነሱት ሙያተኞች ባዶ ቋት ያለች ሀገር እያወቀ የሚጠይቀው ኬንያዊ ነው፣ ኤርትራዊ ነው፣ ማን ነው የሚለው ጉዳይ ግራ ይገባኛል። የኢትዮጵያ ዜጎች ገቢና ኢኮኖሚ እምብዛም ባልጨመረበት ሁኔታም የሀገሪቱ አገዛዝ ግን ተአምራዊ እድገት ላይ ነን የሚል ንግግርን እያደረገም በ2030 በ2050ና ከዛም በላይ ትበለጽጋላቸው የሚል ቃልንም እየገባም ዜጎች ደግሞ ሰርቶ መግባት ያሳደረባቸውን ስጋት ለመግለጽ ቃላት እያጠራቸው ቀጥሏል። በዚህ አፋኝ አገዛዝ ውስጥ ከሰሞኑ የተጀመሩት ህዝባዊ ተቃውሞዎች ደግሞም የችግሩን ክብደት የሚያሳዩ ናቸው። መምህራን፣ የመንግስት ሰራተኞች፣ አሽከርካሪዎች ሐኪሞች እና ሌሎችም ወደ መሰል እንቅስቃሴዎች ገብተዋል፣ ወይም ለመግባት አስጠንቅቋል። በየወሩ በርካታ ሹፌሮች በሞትን የሚያጡት የአሽከርካሪዎች ማህበር ከሰሞኑ በኦሮሚያ ክልል የተለያዩ ስፍራዎች አድማዎችን እያከናወኑ ናቸው በሽመልስ አብዲሳ ኃይሎች በተደጋጋሚ የሚጠየቅን መጓጮ በመቃወም ይህ ችግር ግን በአማራ ክልልም የተንሰራፋ ነው። በክልሉ ከለሚ ናሽናል ሲሚንቶ ፋብሪካ እስከ ደሴ ከተማ ድረስ አስራ ሁለት የቀረጥ አይነት በብልጽግና አገዛዝ እንደሚቀረጡ ማህበሩ የደረሰ ማስረጃዎች ማስረጃዎችን አያይዞ ጭምር ገልጿል። አሽከርካሪዎቹ ከጎንደር ባህር ዳር ያለውን ሁነት ሲገልጹም ሐሙሲት ትከፍላለ፣ ወረታ ትከፍላለ፣ አዲስ ዘመን ትከፍላለ በአርባ ኪሎ ሜትር ልዩነት ውስጥ ሶስት ቦታ ላይ ቀረጥ የሚከፈልበት መንግስታዊ ውንብድና ላይ ነን በማለት ነው። ነጋዴውም ይሁን አሽከርካሪው አርሶ አደሩም ይሁን ከተሜው ያሉበትን ሁኔታ የሚገልጹ አቤቱታም በአመዛኙ እንዲህ ያለ ነው። በጌታ በኢየሱስ ስም እንዴት የት የትወተልንስራ ምንም ሳናር ምንም ሳተባ ፍሬቻላ ብራማ ስገባ ፍሬቻብርቻለው ኧረ የት ነው የሚካሄደው? ኧረ የት ነው የሚካሄደው? መስራት ካልቻለን መስራት ካልቻለን፣ በቃ ወይም ረሽሙን በ በቃ መስራት የሚቻለው ሀገራችን ነው። ከአሽከርካሪዎች ባሻገር ከሰሞኑ በተለያዩ የሀገሪቱ አካባቢዎች በተለይ መምህራን አድማ አድርገዋል። አሁንም ተቃውሞዎቹ እንደቀጠሉም ናቸው። የህክምና ባለሙያዎችም ጥያቄዎቻቸው አለመመለሳቸውን ገልጸው አሁንም እየተጠባበቁ ስለመሆናቸው እያስረዱ ናቸው። በየአመቱ ከዘጠና በመቶ በላይ የሀገሪቱ ተፈታኝ ተማሪዎችን ከከፍተኛ የትምህርት ተቋማት መጣልን ተስፋቸውን መንጠቅን እንደ ኩራት የሚያወሩት የብልጽግናዎቹን ብርሃኑ ነጋ ደግሞ በሀገሪቱ የመምህራን እጥረት ማጋጠም ስጋት እንዳለ ተናግሯል። የመምህርነት ሙያ የተከበረ በነበረበት ጊዜ አንድ መምህር በሚኖርበት አካባቢ ጥሩ ኑሮ ይኖራል ተብለው ከሚመደቡት የህብረተሰብ ክፍሎች አንዱ የነበረ ቢሆንም አሁን ያማዕረግ የሌለ በመሆኑ ይህ ወደ መምህርነት ሙያ ለመምጣት ያለው ፍላጎት በከፍተኛ ደረጃ ቀንሷል ሲሉ ገልጿል። አሁን ባለው የኑሮ ሁኔታ ምክንያትም ወደ መምህርነት ሙያ የሚገባው የሰው ኃይል ቀንሷል የሚሉት ብርሃኑ የመምህራን እጥረት እንደሚኖር የሚጠበቅ ስለመሆኑ ሲናገሩም ተሰምቷል። ሀገሪቱ በክልል አካባቢዎች እየተደረገ ያለው ውጊያ ወደ አዲስ አበባም ሊስፋፋ ይችላል ስትል አስጠነቀቀች። ይህ ማስጠንቀቂያ የወጣው ደግሞ ብሪታንያ በተመሳሳይ በኢትዮ ኤርትራ ድንበር አካባቢም ማስጠንቀቂያዋን ባወጣች ሰሞን ነው። ከቀናት በፊት የእንግሊዝ መንግስት በኢትዮ ኤርትራ ድንበር 25 ኪሎ ሜትር ርቀት አካባቢ ዜጎቹ እንዳይንቀሳቀሱ በተለይም በኤርትራ የሚኖራቸው እንቅስቃሴም አደገኛ ስለሆነም እንዲታቀቡ መግለጹ የሚታወስ ነው። ብሪታንያ በኢትዮጵያም ከአዲስ አበባ ውጭ ያሉ አካባቢዎችን በአደገኛና በከፍተኛ አደጋ ውስጥ ካስገባች ቆይታለች። እንደ አውስትራሊያ ያሉ ሀገራትን ጨምሮ በርካታ ምዕራባውያን ደግሞም ኢትዮጵያ ውስጥ የሚደረግ ጉዞን በተመለከተ ማስጠንቀቂያ ማውጣት ከጀመሩ ሰነባብቷል። የካናዳ መንግስት ደግሞ አዲስ ማስጠንቀቂያውን ይፋ አድርጓል። እጅግ አንገብጋቢ ለተባለ ጉዳይ ካልሆነ በስተቀር ዜጎቹ ወደ ኢትዮጵያ እንዳይጓዙ የሚል ማስጠንቀቂያ ነው ከዝርዝር ማብራሪያ ጋር ያሰራጨው። ለዚህ ማስጠንቀቂያው ምክንያቶቹም በኢትዮጵያ የተለያዩ ክፍሎች ያለው ሁኔታም በተለያየ መደብ በማስቀመጥ የዘረዘረው የሀገሪቱ መንግስት የርስ በርስ ጦርነት አመፅና ተቃውሞ የተስፋፋ ነው ሲል ማሳውቋል። እናም በአማራና ቤንሻንጉል ጉምዝ ክልሎች ፍጹም እንዳትሄዱም፣ በበርካታ የኦሮሚያ ክልል አካባቢዎች በተለይም በወለጋና የሸዋ ዞኖች ማተጓዙ ሲል ገልጾ ኢትዮጵያን ከጉርቤት ሀገራት ጋር በሚያዋስኑ የድንበር አካባቢዎች ላይም አደጋ ያለባቸው ሲል ገልጿቸዋል። ወደ አዲስ አበባ የምታ ደርጉት ጉዞ ብቻ ሰላማዊ ነው ሲል አንስቶም ነገር ግን በክልሎች እየተደረጉ ያሉ በመሳሪያ የታገዙ እንቅስቃሴዎች ወደ ርዕሰ መዲኑ አዲስ አበባ በድንገት ሊገቡ ይችላል። እናም አጠቃላይ ጉዞዎች አስተማማኝ አይደሉም ሲልም አሳውቋል። የካናዳ መንግስት ከጸጥታ ችግሮች በተጨማሪ በኢትዮጵያ አዲስ ቫይረስ መከሰቱን ተከትሎም እንዳትሄዱ ያለበት ምክንያት አድርጎ አቅርቦታል። በቅርቡ የጤና ሚኒስትር ማረጋገጫ የሰጠበት የማርበርግ ቫይረስ በሀገሪቱ ጅንካ አካባቢ መከሰቱ መገለጹ ሚታ ይታወሳል። ይህ በዓለም አቀፍ የመገናኛ ብዙኃን ጭምር ሽፋን ያገኘውና በትንሹ የስድስት ሰዎችን ህይወት የነጠቀውን ቫይረስን ነሞ ሌላ የጉዞ ማስጠንቀቂያ አድርጎም ያሰራጨውም። በትግራይ ከሁለት ሺህ በላይ ሰዎች የሚሳተፉበት ጉባኤ ተጠራም። ፓርቲው በበኩሉ ክልሉ ህገ መንግስታዊ ግዛቱን ተነጥቋል ሲል ገልጾ የተፈጸመውን የድሮን ጥቃት በተመለከተ ማብራሪያ አቅርቧል። ከሰሞኑ የምክክር ኮሚሽን የተሰኘው የብልጽግናው ተቋም በሀገሪቱ ፖለቲካዊ ችግርን ምክንያት በማድረግ የተለያዩ አካላት በምክክራችን መሳተፍ አልቻሉም ሲል ይፋ ሲያደርግ የብልጽግናው መንግስት ከበርካታ የኢትዮጵያ ጉዳዮች ክልከላን የጣለባት ትግራይን በግንባር ቀደምትነት አንስቶም ነበርም። ሀገራዊ ምክክሉ ሂደት አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችም አሉ። አብዛኞቹም ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን። ከእነዚህ ተግዳሮቶች መካከል በትግራይ ክልል ያሉ ወገኖቻችንና የተለያዩ ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ኢትዮጵያ እየመከረች ነው በሚል ብልጽግናና የበለጸጉ ተቃዋሚዎችን ሰብስቦ እየመከርኩ ነው ሲል የሚገልጸው የጠቅላይ ሚኒስትሩ ኮሚሽን አጀንዳ ማሰባሰቡን ሲገልጽ፣ ይህንን ማድረግ ያልቻለው ደግሞ በትግራይ ክልል ነው። በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች የሚሆኑ የጊዜያዊ አስተዳደሩ ትግራይ በተግባር ከፌዴሬሽኑ በተገፋችበት የፌዴራል መንግስቱ ጋር የሚያገናኘውም የፕሪቶሪያው የሰላም ስምምነት ባልተፈጸመበት ሁኔታ ምክክር የሚሉት ጉዳይ እርባና የለውም በሚል ከዚህ ቀደም ውድቅ ማድረግ ጋቸው፣ የሚታወስ ነው። አሁን የተሰማው ዜና ደግሞ ትግራይ ትመክራለች የሚል መድረክ መጠራቱን የሚገልጽ ነው። ይህ ጉባኤ ከሁለት ሺ በላይ ተሳታፊዎች እንደሚታደሙበትም የሚጠበቅ ይሆናል። በትግራይ ክልል ውስጥ ያለውን የፖለቲካ ልዩነት በውይይትና በድርድር ለመፍታት በጊዜያዊ አስተዳድሩ የቀረበውን ምክር ሀሳብ ተከትሎ የተሰናዳ ክልላዊ ኮንፈረንስ ስለመሆኑም የተገለጸው የፖለቲካ ፓርቲዎች ሲቪክ ማህበራትና ሌሎችን ባለድርሻ አካላት በዚህ ኮንፈረንስ ላይ ተሳታፊ እንዲሆኑ የሚደረግ ሲሆን በህዳር ወር መጨረሻ ላይም ለሶስት ቀናት እንደሚከናወን ተሰምቷል። ትግራይ ትመክር ትሀብር ትሰግር በሚል መሪ ቃል የሚከናወነውን ይህንን ኮንፈረንስ የሚያዘጋጀው ኮሚቴ አስተባባሪ የሆኑ የሃይማኖት አባቶች በሰጡት መግለጫ በክልሉ ካለው ችግር ብቸኛው የመውጫው መንገድም ውይይትና መነጋገር ስለመሆኑ አብራርቷል። ይህ እንዲህ እንዳለ ፓርቲው ከፌደራል መንግስቱ ሰሞነኛ ድርጊትና ከእንግሊዝ መንግስት ተወካዮች ጋር አደረኩ ስላለ ውይይት አሳውቋል። የብልጽግና መንግስት እያካሄደ ያለው የጠባጫሪነት መንገድ የቀይ ባህር ሰላምና ደህንነት ችግር ውስጥ የሚከትነው አፍሪካ የአፍሪካ ቀንድም ብቻ ሳይሆን የሌሎች ዓለም ሀገራትንም ወደ ቀጠናው የሚጋብዝ በመሆኑ በጥንቃቄ ሊታይ ይገባል ሲል ያነሰው ባይቶና ትግራይ ነው። ትግራይ ህገ መንግስታዊ ግዛቷን መነጠቋን፣ ሰላምና ደህንነቷን የሚያደናቅፍ ኃይልን በአፋር ክልል መደራጀቱንና የፕሪቶሪያው ሰላም ስምምነትም ተስፋ የሚያሳጣ ሁኔታ ውስጥ የሚገኝበት ነው ያለው ፓርቲው ላይ የሰፈረው መግለጫም ከሰሞኑ እንኳን የብልጽግናው መንግስት በአፋር ላደራጀው ታጣቂ ኃይል ወግኖ በትግራይ ኃይሎች ላይ የድሮን ጥቃት ማድረሱንናም እንግሊዝን ጨምሮ ምዕራባውያን ሀገራትም ዝምታን መርጠው በቂ ጫና አለማድረጋቸውን አብራርቷል። ከትግራይ በኩል የተነሱ ከዚህ በፊት የቀረቡም ተደጋጋሚ ጥያቄዎች ምላሽ ባለማግኘታቸው ህልውናችንን ለማረጋገጥ ከሁሉም ከሀገሪቱ የክልል ኃይሎችም የሆነ አካባቢያዊ በስርዓቱ ላይ የተነሱ ኃይሎች ጋር ለመታገል እንገደዳለን። ይህ ከመሆኑ በፊት ግን መፍትሄው ህገ መንግስቱንና የፕሪቶሪያውን ሰላም ስምምነት በአስቸኳይ መተግበር ነው ሲልም አስቀምጧል። እስራኤል በጋዛ የነበሩ ከሰባት መቶ በላይ የውሃ ጉድጓዶችን አውድማለች። ተባለም ይበንዲህ እንዳለ የሩሲያው ፕሬዝደንት ቭላዲሚር ፑቲንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መነጋገራቸው ተሰምቷል። እስራኤል በጋዛ ጦርነት በጋዛ የሚገኝን 85 በመቶ የውሃ ጉድጓድን ማውደሟን የከተማ ባለስልጣናት አሳውቋል። የውሃ ጉድጓዶቹ በመውደማቸውን በጋዛ በነፍስ ወከፍ ከጦርነቱ በፊት 90 ሊትር በቀን የነበረው ድርሻም አሁን ወደ 15 ሊትር መውረዱ ተነግሯል። የእስራኤልና የጋዛ ጦርነት የጋዛ ከተማን የሚያጠጡ ሶስት ዋነኛ የውሃ ምንጮችን ያጠቃ ሲሆን ከነዚህ የውሃ ምንጮች የሚገኘው ውሃ ከአንድ ዓመት በፊት በ35 በመቶ መቀነሱም ተነግሯል። የጋዛ የከርሰ ምድር ውሃ በቀን 260 ሺ በላይ ኪቢክ ሜትር ውሃን ለከተማ የሚያቀርብ ሲሆን በጦርነቱ እነዚህ የውሃ ማቅረቢያ ተቋማት በደረሰባቸው ጉዳት የሚያመርቱት የውሃ መጠንም በቀን ከ93 ኪቢክ ሜትር በታች ሆኖ ነበርም የጨው ውሃን ከሚያጣሩ የጋዛ ማጣሪያዎች መካከል በቀን 10 ኩቢክ ሜትር ውሃ የሚያጣራው ሙሉ ለሙሉ ከስራ ውጭ ሲሆን፣ ሌሎች የማጣራት አቅማቸው ከግማሽ በላይ ቀንሷል። ጋዛ ካጋጠማት የውሃ ችግር በተጨማሪም በጦርነቱ ሁለት ሚሊዮን ሜትር የፍሳሽ ማስወገጃ በመውደሙም ቆሻሻ ውሃ ወደ ተቀረው የውሃ አካል እየገባ ስለመሆኑም ታውቋል። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተባበሩት መንግስታት የጸጥታው ምክር ቤት በጋዛ ሰላም አስከባሪ ኃይል የማሰማራት ጉዳይ ላይ ወሳኝ ድምፅ ከመሰጠቱ አስቀድሞ መነጋገራቸው ሰምቷል። የሩሲያው ፕሬዚደንት ቢሮ ባወጣው መግለጫም የሁለቱ ሀገራት መሪዎች በእስራኤልና ሐማስ መካከል ያለውን የተኩስ አቁም ስምምነትን አፈጻጸም፣ የእስረኞችን ልውውጥ ኢራንን የኒውክሌር ፕሮግራምና የሶርያን አሁናዊ ሁኔታ አንስተው መወያየታቸውን ገልጿል። የእስራኤል ጠቅላይ ሚኒስትር ቢሮ በበኩሉ ባወጣው መግለጫ መሪዎቹ በቀጠናዊ ጉዳዮች ላይ መወያየታቸውን ብቻ ነው የጠቆመው። የመሪዎቹ ውይይት የተካሄደው በጋዛ የሰላም ማስከበር ተልእኮ ዙሪያ በአሜሪካና በሩሲያ መካከል ልዩነቱ በተፈጠረበት ተመሳሳይ ወቅት ነው። አሜሪካም ዓለም አቀፍ የማረጋጊያ ኃይል በጋዛ ቢያንስ ለሁለት ዓመታት እንዲሰማራ ትጠይቃለች። ሩሲያ በበኩሏ የአሜሪካን እቅድ ትቃወማለች። የሞስኮ ባለስልጣናት እንደሚሉት ከሆነም ለማረጋጊያ ኃይሉ ምንም አይነት የቁጥጥርና የክትትል ስርዓት የሌለው ነው በማለት የሁለት መንግስትነት መፍትሄንም የማይጠቅስ በማለት ስትተቸው ተሰምታለች። እንዲያም ሆኖ ይህንን እቅድ ግብፅ፣ ሳኡዲ አረቢያ፣ ኳታር፣ የተባበሩት አረብ ኢሚሬቶች፣ ዮርዳኖስ እንዲሁም ቱርክ ድጋፍ እንደሰጡት የሚታወቅ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።